በአላህ ስም ልጠይቃችሁ፣ በአላህ ስም የተጠየቀ ይመልሳል። ከረመዳን በኋላ ጽናት ይኑራችሁ። በአላህ ስም ልጠይቃችሁ፣ ከረመዳን በኋላ ከፈጅር ሶላት አትዘናጉ። በአላህ ስም ልጠይቃችሁ፣ ከረመዳን በኋላ መስጅዶች ጋር አትቆራረጡ። በአላህ ስም ልጠይቃችሁ፣ ከረመዳን በኋላ የሰላት መክፈቻ ተክቢራ ከኢማሙ ጋር እንዳያልፋችሁ። ልቦቻችሁን የእዝነት የሆነ መማጸንን እማጸናለሁ። አደራችሁን ከረመዳን በኋላ መስጊዶች እንዲያዝኑባችሁ አትሆኑ። በአላህ ይሁንብኝ፣ መስጊዶች ከረመዳን በኋላ እናንተን ይናፍቃሉ። ከረመዳን በኋላ መስጊዶች ስትርቁ በመራቃችሁ ያዝኑባችኋል። አንድ ሰው የሚወደውን ነገር መለየት አይፈልግም አይደል? በፍጹም ሊያጣው አይፈልግም አይደል? ያለቀሳችሁበት ቁርአን የቀራችሁበት ዱዓ ያደረጋችሁበት ስጁድ ያረጋችሁበት መስጊድ እንዴት አይናፍቅም ብላችሁ ትገምታላችሁ? ወዳጆቼ እንደዚህ አይነት ወር በሚቀጥለው አመት በህይወት ያለ ሰው ብቻ ነው የሚያገኘው። በአላህ ይሁንብኝ የሚቀጥለው አመት ድረስ በህይወት መኖሩን የሚያውቅ ማንም የለም። والله لا ادري انا اكون منهم ام